በመጀመሪያ ይሄንን ፎቶ ሀይሚዬ ቀይ ልብስ የለበሰችው እና ከላይ መክሌት ያደረገችው ማን ነው? አክሊል ነው፣ አክሊል ነው። መክሌት ነው የሚባለው ይሄ ይሆናል አይደል? የንግስቶች አይነት ዲዛይን ነው እና የንግስታቶች ማለት ነው፣ የሴቶች ንግስቶች እና ይህን ፎቶ ሰርቄ ነው ያደረግኩት። በጣም ሶሪ ባለ ፎቶዋ አንድ በጣም ስለ ሀይሚ በቃ የምትቆረቆሩላት የምትወዳት ይሁንሽ ቆንጅዬ ልጅ ፎቶ ብቻ ነው ፖስት የምታደርገው እና ሀይሚዬን እንዴት አድርጋ እንደምትገልጻት እንዴት አድርጋ ፎቶቿን እንደምታቀነባብራት በቃ እኔ እንጃ በቃ አገላለጿ በጣም ደስ የሚለኝ ልጅ። ከእሷን የሰራኩት ይህን ፎቶ እና በጣም ይቅርታ እህቴ፣ እንዳትቀየሚ ስለሰራኩሽ እና በጣም በቃ ስለተመቼ ነው ፎቶ አገላለጽሽ ምናምን ነገር ደስ ስላለኝ ነው የወሰድኩብሽ እና አላርል ሀይሚ። እኛ ምን ስላትን ሀይሚ ቁጭ አደርገሻታል። በቃ ንግስቷ ሀይሚ፣ ቆንጅዬዋ ሀይሚ፣ ማራኪዋ ሀይሚ ንግስቷ ሀይሚ አድርገሽ ስለሳልሻት በጣም ነው የምናመሰግንሽ። እንዴት አድርጋችሁ እንደምታቀናብሩት ባል አቅም እንደ ሹክ ብትሉኝ ማቀናበሪያውን ደስ ይለኛል። እኔም ሳቀናብራት እንድውል ማለት ነው። እንግዲህ ውዶቼ በድጋሚ መጥቻለሁ። ለዚህ ቻናል አዲስ የሆነ ከሆናችሁ ሰብስክራይብ አድርጉና አንዳንድ ወሬ ኮሜንት ላይም ጽፋችሁልኛል፣ እንደዚህ እንደዚህ እያሉ ነው፣ ስሟን እያጠፉ ነው፣ እያወሩ ነው ብላችሁና በመጀመሪያ እንኳን የሚባል ነገር አግኝተው ዝም ብለው ከመሬት ተነስተው የሀይሚ ስም እንዲጠፋ ስቲል ሀይሚ ከሚዲያ እንድትጠፋ የሚጥሩ ሰዎች አሉ እኮ። ስለዚህ ይሄን ብለው ማውራታቸው ምንም አይገርም። ይሄ ደግሞ አዲስ አይደለም። ታውቃላችሁ፣ ከአሁን በፊት እንደዚህ ተብሎ ተወርቷል። እንደውም በስነ ስርዓት ሀይሚ እኮ እርጉዝ ነች እያሉ ወጥተው እያወሩ ነበርና፣ እንግዲያውስ እኔ ስለ ሀይሚ አንዳንድ ነገር እነግራችኋለሁ በነገራችን ላይ ካሁን በፊትም ተናግር ያለው መሰለኝ በዚህ ጉዳይ ላይ እኔ እንጃ። ግን አንዳንድ ልጆች እንደዚህ እያሉ ሲያወሩ ነበር። እና አንደኛ ሀይሚዬ ሰሞኑን እምር ብሎባታል፣ ቆንጆ ሆናለች። እና የምትለብሳቸውም በቃ ያማ የሚያማምሩ ልብሶች ናቸው። እና ትንሽ ወፈር ስላለች እንግዲህ ለምን እንደሆነ አላቅም። እንደዚህ አይነት ወሬ የምታወሩት አላቅም፣ ብቻ ከምን ተነስታችሁ እንደምታወሩ ባላቅም ግን እኔ አሁን ላይ ብዬ የሚይዘው በቃ የእሷን ስም ለማጥፋት ነው። ሌላ ነገር አይደለም። የእውነት እየመጡ ዝህ የሚያወሩት ወሬ በየኮሜንታችን በየኛ ኮሜንት ስር እንኳን የሚጽፉትን አታዩም? እንዲህ እንኳን አይደለም። እዛ በየኮሜንት ስር እየመጡ ሲልከሰከሱ ሀይሚ እንዲህ ነች፣ ሀይሚ እንዲህ ናት፣ ሀይሚ አየች እንትን። ግን ሀይሚ ማለት እኔ ልንገራችሁ ስለ ሀይሚ ማታቋት ከሆነ እኛ የምናውቃት እንንገራችሁ። አንዳንድ ሰዎች አላችሁ፣ ከኛ በላይ ሀይሚን የሚያውቃት የለም ወይም ከኛ በላይ ሀይሚን የሚወዳት የለም የምትሉ አንዳንድ አስመሳይ ሰዎች አላችሁ። እውነት ለመናገር እግዚአብሔር ምስክሬን በጣም ሲበዛ ሀይሚን የምትወዷት መስላችሁ፣ ግን የምታስመስሉ እየኮሜንት ስር እየገባችሁ የምትልከሰከሱ ነገር ግን ቲክቶክ ላይ ሄዳችሁ አካውንት ቀይራችሁ የእሷን ስም የምታጠፉ የእሷን ፎቶ ምዘቀዝቁ የቤተሰቦቿን ጭምር ፎቶ የምዘቀዝቁ አላችሁ። እውነቴ ነው። እኔ ስማችሁን ራሱ በስነ ስርዓት አውቀዋለሁ። እዚህ ጋር ስርዓት ያዙ። እውነቴ ነው። አታስመስሉ። በቃ እሷ ወደ ዱኛ አላለችም እኮ አታስመስሉ። ለምን ወደ ዱኛ አለች? እሷ አላለችም። ስለዚህ ማስመሰል አይጠበቅባችሁም። በፊት ለፊት ጥሏት ችግር የለውም። አካውንት ቀይራችሁ እዚህ እየመጣችሁ ልክ ማለት ነው። እንዴት መሰላችሁ የሚያስታውቅባቸው ደግሞ ማለት ነው ሀይሚ ስትስሰራ እራሱ ሀይሚ ይሄ ትክክል አይደለም አይሉ ሁሌም በይው፣ ሂጂበት፣ ሂጂ ንጂ ግፊው ነው የሚሉት። ይሄ ደግሞ የእሷ ወዳጆች አደላችሁም፣ ጠላቶቿ ናችሁ። ስለዚህ እች ልጅ ሰው ሁሉ ሰውናት አደለች ሰውናት። ይች ልጅ መልአክ አይደለችም መቼም፣ እኛ ሰዎች ነን፣ እንሳሳታለን። ስለዚህ የሆነ ብሩኬ ላይ የሆነ ተሳሰታ የሆነ ቃል ስትጥል ወይም ደግሞ የሆነ እናንተ በተናገራችሁት እናንተ ባላችኋት የሆነ ነገር ስትል ወይ ደግሞ የሆነ በቃ ቃል ስትጥል ወስዳችሁ እንችቅመሽ ቅመሽ፣ እናንተ ናችሁ ይህን እንድታደርግ የምታደርጓት ማለት ነው። ሀይሚ የምትወዷት ከሆነ እችል ልጅ የምር ከልባችሁ የምትወዷት ከሆነ ስህተት ስትናገር፣ ሀይሚ ይህ ትክክል አይደለም፣ ወይም ደግሞ ወደሆነን ቦታ ስ ትክክል አይደለም ማለት ልመዱ። እኛ ስንናገር መታችሁ እዚህ ሀፋችሁን አትክፈቱ፣ እዛ ሄዳችሁ የእሷን ፎቶ ለመዘቅዘቅ ማለት ነው። የሆነ ትንሽ ስትሰራ ግን ሄዳችሁ እዛን ጭቅመሽ ስም ቀይ ደግሞ ስማቸው ራሱ ዩትዩብ ላይ ራሱ የተለያየ ስም ነው ያላቸው። አታስመስሉ። ማንንም መሸወድ ህፃን ልጅ አይደለም አደለም። እኛ አንሸወድም? እንደ ትልቅ ሰው አስቡ አንዳንዴ እና ስሟን የሚያጠፉትም ደግሞ እነዚህ ናቸው። ውዶች፣ የምሬ ነው። በቃ የሆነ እንደዚህ ናት እንደዚህ ናት። ለማንኛውም እኔ ለሀይሚ ትንሽ ልበላቸው። ስሜታዊ ሆኜ ጮኩ መሰለኝ። ሀይሚ ማለት እንኳን አይደለም እንደዚህ አይነት አጸያፊ ተግባር ስራ ልትሰራ ይቅርና ሃይማኖቷን ሀይማኖቷን የምታከብር ሴትነቷን የምታከብር ጨዋ ባህሏን፣ አገሯን፣ ወጓን የምትጠብቅ ልጅ እንደሆነች ልታውቁ ይገባል። ታውቃላችሁ ለዚህ ደግሞ አንድ ነገር ላስታውሳችሁ። ብሩኬ እንግዲህ አንድ ብሩኬ ማለት ሰው ፍቅረኛ ነው፣ ወደፊት አብረው ስንት እቅድ ያቀዱ ናቸው። ሱ ወደፊት ባሏ ነው። አንድ አልጋ ላይ እንኳን እንተኛ ብሎ ፕራንክ ያደረጋት ጊዜ እንዴት ነበር እንዳደረጋት በዛ እንኳን ልታውቁ ይገባል። እሺ፣ በዛ እንኳን ሱ ፕራንክ ነው ያደረገው፣ ግን እንዴት ቢያንስ የውሸትና የእውነት ይለየ ፊቷ እንዴት እንደተቀያየረ ሌላ ሰው በደቂቃ ውስጥ ሌላ ሰው እንደሆነችበት አይታችኋል። ቢያንስ በዚህ እንኳን ሀይሚ ምን ያክል በሴትነቷ በክብሯ እንደማትደራደር ልታውቅ ይገባል። እንደዚህ አይነት ሴት አደለችም ሀይሚ። ስነ ስርዓት ያዙ፣ የያዙ እያንዳንድሽ ዳቦሽን በስልክ እያነሳሽ የምትልኪነሽ መተሽ የሀይሚን ስም የምታጠፊው የምትሳደቢ፣ እርጉዝናት ምናምን እያላችሁ የሚያስረግዝ እዛ ያስረግዛችሁና ክፉ ቃል አናገራችሁኝ። እግዚአብሔርን በቃ ክፉ ቃል የእውነት በጣም ታሳዝናላችሁ። ግን ሰው እንደ ራሳችሁ አይምሰላችሁ። ሰው የተለያየ ሰው ነው አስተሳሰባችን። እሺ ስለዚህ ልክ ራሳችሁ እንደምታስቡት፣ ራሳችሁ እንደምታደርጉት አታስቡ። ደግሞ አለ የሆነ ከአብርሽ ጋር የሚያገናኟት ነገር እሷ ስለ አብርሽ ምንም አይመለከታትም። አብርሽ አብርሽ አትበሉ፣ አብርሽ የአብርሽ ምንም አላደረገም። ሴቶቹ ለመፈመስ ወይም ደግሞ ለመታወቅ እያሉ ነው። አንዴ መተን ከአብርሽ አረገዝን ምናምን የሚሉት አብርሽ ፍቅረኛ እና ታዲያ ከዚህ ሁሉ ሴት ጋር አንሶላ ተጋፎ ነው እንዴ አብርሽ አብርሽ አብርሽ የምትሉት? ደግሞ ከብርሽ ጋር እያገናኛቸው ይሁነ የእሷን ሞራል ለመንካት የምትሞክሩትን ነገር አቁሙ። በጣም ይደብራል። ይሁን በእሷን ሞራል ለመረማመድ አትሞክሩ እና ሀይሚሻዬ፣ አይዞሽ ራሽን ጠብቂ። ደግሞ ትላንትና በጣም አኩርተሽናል። ከዚህ ኮሮንችት በመራቅሽ ደስ ብሎናል። ፈጣሪ ሰላማችሁን ይመልስላችሁ። ከዚህ በኋላ የሁለታችሁን ሰላም ብቻ ነው የምንጠብቀው። ሌላ ምንም አንጠብቅ። ሌላው ወሬው ትርፍ ነው። ምድረ ወሬኛ እየገባ ቢያቦካ ቢፈተፈት፣ እሷ እንደሆነች ነቅነቅ ካለችበት ወንበር አትወርድም። በስንቱ ልበጥ በጣለሽ በሱ ይቺ ልጅ እንደው ስንቱ ትሆንላችሁ! የፈጣሪ ያለ ደግሞ ኑ እንግዲህ ኑ ውረዱብኝ፣ ስደቡኝ። ሌላ ምንም አቅም የላችሁም ከመሳደብ ውጪ። መታችሁ ውረዱብኝ፣ ደግሞ ስደቡኝ።